ለብሩኬ ዳጊ የክስ ወረቀት አውጥቻለሁ ብሏል። ዛሬ ግን እሁድ ነው። በእሁድ ቀን መስሪያ ቤት ይሰራል? እንደ ቤተሰብ እኔ አላቅም። ሲቀጥል ደግሞ ዳጊ፣ አንተ ጋር እውነት አለኝ ብለህ ነው አይደለ? ብሩኬ ጋም እኮ እውነት አለ። ብሩኬ የደበደበህ በክብሩ ስለመጣህና ያላደረገውን ነገር አድርግሃል ብለህ ስሙን ስላጠፋኸው ነው የደበደበክ እንጂ ባደረገው ስራ፣ ባደረገው ፕራንክ ሳምንቱን ሙሉ ይቅርታ አጥፍቻለሁ፣ ይቅርታ አድርጉልኝ እያለ ሳምንቱ ሙሉ ሲለምን ነበር የቆየው። ግን የሰው ደግሞ ትዕግስቱ ሲያልቅ መጨረሻ ደግሞ ባላደረገው ባልሰራው ባልዋለው ደግሞ ውለሀል አድርገሃን ሲባል ማንም ሰው የሚወስደው እርምጃ ነው። አንተም ብትሆን የምትወስደው እርምጃ ነው አይደለ? ሰው ባላደረገው ነገር አላደረግኩም፣ ስራ ነው ፕራንክ ነው። ደግሞ እኮ ብሩኬ ብቻ አይደለም እንደዚህ አይነት ፕራንክ ያደረገው። ዩቱበሮች እኮ እንደዚህ አይነት ፕራንክ ያደርጋሉ አይደለ? እንደ ቤተሰብ ብሩኬ ብቻ አይደለም እንደዚህ አይነት ፕራንክ ያደረገው። አንተም ብትሆን ፕራንክ አድርገሃል። ሶሲን ማለት ነው አደለ እንዴ? አንተስ ልብስህን አውልቀህ ምናምን። ብሩኬ ምንም ነገር እንኳን ትንሳይል ነው አደለ? በቪዲዮ እየተናገረ ነው ያደረገው እሱ ራሱ አንድ ማስረጃ ነው። በክብሩ ስለመጣህበት ነው። ሲቀጥል ደግሞ በሚወዳት በሚያከብራት ነገ የህይወት አጋሬ ትሆነኛለች ብሎ ለሚሳሳላት ለሚወዳት፣ በሀይሚዬ ነው የመጣህበት ፍቅረኛ እያለህ የኔ ውድ አንቺን ስል ነው። እንደገና እንደዚህ ማስተባበል ለምን አስፈለገ? እሷን ሀይሚ ሀይሚ ማለት ለምን አስፈለገ? አንድ ሁለተኛ ንደቱ በሱ ነው። ሀይሚን እኮ አንተ የኔ ውድ ለማለትም ለአንቺ ስል ነው ማለትም ሁሉን ነገር እንትን ያልኩ ለአንቺ ነው ለአንቺ ነው የሚለው ነገር እዚህ ያደረሰህ ነገር እኔ ምን እንደሆነ አልገባኝም። እና ብሩኬን እንደከሰስከው እሱም እውነት አለው ለማለት ያክል ነው። እና ሲቀጥል ሀይሚዬ አሁን ላይ እብሩኬ ጎን የምትቆሚበት ሰዓት ነው። እናንተ ሁለታችሁ ታርቃችሁ ምን አለ እንደው የጥላትን እንትን ብትዘውት ማለት ነው። እናንተ እኮ ብትታረቁ ሁሉም እርፍ ይል ነበረ። አሁንም ቢሆን ሀይሚዬ አሳልፋ እንደማትሰጠው እኛ እርግጠኞች ነን። ምንም ማለት ነው ግህን የምፈራው ቻና ቻናልህን እፈራዋለሁ እንዳይዘጋብህ። ዳኒ ማለት ነው ወጣት በንግግር ነገሮችን መፍታት ይችላል። የአራዳ ልጅና ወንድ ልጅ ለክስ አይሮጥም። ከቻለ በንግግር ይፈታል፣ በመግባባት ይፈታል እንጂ እንደዚህ እንቧከረዬ ተብሎ የማይሆን ነገር ውስጥ መግባት እኔ ተገቢ ነው ብዬ አላስብም። ሰላም ለእናንተ ይሁን፣ ውድና የተከበራችሁ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ሀይሚዬና ብሩኬ እስካሁን ድረስ ተስፋ ሳንቆርጥ ይታረቁልናል፣ በፍቅር ይመጣሉ እያልን በተስፋ እየጠበቅን ነው። አሁንም ቢሆን ተስፋ አንቆርጥም። ምክንያቱ እነሱ ሁለቱም ልባቸው ተያይዟል፣ የሚለያዩ ሰዎች ስላልሆኑ የሰው ልጅ በህይወት ሲኖር እውነተኛ ፍቅር ሲኖር ብዙ ውጣ ውረድ፣ ብዙ መሰናክል አለው እና ይቺ ስራ ደፍ ማነው ብሩኬ ያደረጋን ነገር እንደ ምክንያት ሆነችና ነገሮች ሰፉ። ገብቷችኋል። ነገሮች ሰፉና ወዳልሆነ ቦታ ሄዱ። ስለዚህ ይህ ደግሞ ፈተና ነው። በቃ ፈተና ነው። እግዚአብሔር ደግሞ ላይ ላያስጨርስ አያስጀምርም እና ሁሉም ነገር ለበጎ ነው። እግዚአብሔር ከናንተ ጋር ይሁን። ነገሮችን ሁሉ፣ ችግራችሁን ሁሉ ፈቶ ልባችሁን መልሶት መልሶት እግዚአብሔር ወደ ነበረ ወደ ቀድሞ ማንነታችሁ እንድትመጡ ነው እኛ የምንፈልገው። ሶስተኛ ወገንም አስፈላጊም አይደለም። ሀይሚዬም ደግሞ ከብሩኬ ማወቅ የምትፈልገው ነገር ሊኖር ይችላል ልታስተምር የፈለገችው ነገር ሊኖር ይችላል። ግን ደግሞ ብሩኬ የውሳኔ ሰው እንደሆነ ታውቂያለሽ፣ ስሜታዊ እንደሆነ ታውቂያለሽ። ሀይሚዬ ነገሮችን በአጭር ብትቋጯቸው መልካም ነው ብዬ አስባለሁኝ። እንደምትወጁ እንደምታፈቅሪ እናውቃለን። ያለሱ ምንም ነገር እንደማይሆንልሽ፣ እሱም ደግሞ ያለአንቺ ምንም ነገር እንደማይሆንለት ያቃል ሁለታችሁ ሜታ ያዛችሁ ልጆች ናችሁ፣ እና እግዚአብሔር ከእናንተ ጋር ይሁን፣ ነገሮች መልካም ይሆናሉ ብዬ ተስፋ አደርጋለሁ። የሆነን ለመናገር ማለት ነው እና እና ዳጊ አስብበት። አንተ ጋር እውነት አለኝ እንደምትለው ሁሉ እሱ ጋር እውነት አለ ማለት ነው እና ውድ ቤተሰቦች እንግዲህ እግዚአብሔር አምላክ ከነሱ ጋር